ብዙ ጊዜ ፕሮቴስታንቲዝም ለመፈጠር ትልቅ ምክንያት ነው ምንለው ይሄ ነው። ለመራ ሰዎች ላይሰንስ አውጥተው የመሰረቷት የመሰረቷ ቤተክርስቲያን የመሰረቷ ታዛደራጅ ሰጥቶም የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪ ዝቅ አደርገው አማራጭ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ደግሞ ፕሮቴስታንቶች መሳሪያዎች ናቸው። ነቢይ ነው የሚባሉ ሎቱ ስብሐት ጌታችን ኢየሱስ ክርስቶስ ሰላም አለይኩም፣ እንዴት ቆያችሁ? ይህን ሁሉ ቀን በዲያቆን ፈሌ ዙሪያ የሚወራ ወሬ አለ። እንደኔ እንደ መሰረት ለሚዲያ አቴንሽን እንጂ ያን ነገር ፈጽሞታል ብዬ ላምን፣ ምክንያቱም ኦርቶዶክስ ወገኖቻችን የሆነ ሰው አለ እንዲባልላቸው ወይም ብዙ ፎሎ ወይም ትምህርቱ ውይ ኦርቶዶክስ እንዲባልላቸው ከፈለጉ ያው ሰፊ የቴሌግራም ግሩፕ አላቸው እንደሚታወቀው ማለት ነው። እስ ሙስሊሞች እንደዚህ ያደርገው ምናምን ብለው ሞቲቬት ያደርጓቸዋል ኦርቶዶክሶቹን። አሁንም በዲያቆን ፈሌ ላይ ኦርቶዶክሶችን ሞቲቬት ለማድረግ ነው እንደዚህ አይነት ነገር የተፈጠረው የሚል አመለካከት አለኝ። እንደኔ እንደመስረት ማለት ነው። ኤኒዌስ በዚሁ አጋጣሚ ባለፈ ዲያቆን ፈሌ ከፕሮቴስታንቶች ጋር ገስት አብረው ከሆስት ሆነው ሲያወሩ የሰማሁትን የታዘብኩትን ላካፈላችሁ እና ፕሮቴስታንቶቹ ስለ ኢየሱስ ስበክ ብለው እድል ሲሰጡት፣ ሌሎችን ሃይማኖቶች መዘፍ ነው የጀመረው። ምን አለ፣ ፕሮቴስታንቶች በላይሰንስ የተመሰረተ ነው ሃይማኖታቸው አለ። አስባችሁታል? አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሀይማኖት ተከታይ የሆነ ሰው እንደዚህ ሲል ሲጀመር ቤተ ክርስቲያነት እኮ የኢትዮጵያ ነው የምትባለው ሌላ አገር ቤተ ክርስቲያን ጋር አትመሳሰልም እኮ ኢቭን እኮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሃይማኖት አባት እኮ በየ ሀገሩ ትመድባለች ምክንያቱም እሷን የሚመስል ቤተ ክርስቲያን ሌላ አገር ስለሌለ እዚሁ አገር በቀል ቀሳውስትና መነኮሳት የመሰረቷት ናት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደዚህ ሆና ሳለ ሌሎችን እናንተ በላይሰንስ ነው የተመሰረታችሁት፣ እናንተ በሰው የተመሰረታችሁት ማለት ያስኬዳል እንዴ? አያስኬድም እኮ እንዴ! ከበሮ ነጠላው፣ ጽናጽሎ መቋሚያው ኢትዮጵያዊ እኮ ነው። እነ ሊቁ ያሬድ የደረሱት ድርሰት ሌላ ከሌላ ሀገር ክርስቲያን ጋር ስለማይመሳሰል ግርማል ሌላው ደግሞ ነብይ ነው ይላሉ፣ እያለ ነበረ እኛን ለመወረፍ። መጽሐፍ ቅዱስ ላይ በግልጽ አማርኛ ኢየሱስ ክርስቶስ ነብይ ነው፣ በሉቃስ ወንጌል በማቴዎስ ወንጌል በግልጽ ተቀምጧል። በእግዚአብሔርና በሰው ፊት ብርቱ ነብይ ነው ይላል የሉቃስ ወንጌል። ማቴዎስ ወንጌል ይህ የናዝሬቱ ኢየሱስ ነው ይላል። ተአምር የተደረገላቸው ሰዎች ስለዚህ ሰው ምን ትላላችሁ ሲባሉ ይህስ እግዚአብሔርን የሚፈራ ሰው ነው ነብይ ነው ብለው ነው የመለሱት። ሃይማኖታችሁ በላይሰንስ የተመሰረተው ፕሮቴስታንቶች ኢየሱስን አማላጅ ነው ይሉታል እንዲህ። ራሱ ኢየሱስ እኮ ነው አማላጅ ነኝ ያለው እኮ። ደግሞ ሐዋርያትም ኢየሱስ አስታራቂ ነው፣ አማላጅ ነው ብሎ ነው የሰበኩት። ስለዚህ ኢየሱስ አማላች አይደለም የምትሉት የሀገራችን አገር በቀል ኦርቶዶክሶች እናንተ ከኢየሱስ በልጣችሁ ነው ከሐዋርያት በልጣችሁ ነው። ለሐዋርያት የተገለጠው መልአክ ለእናንተ ልዩ ነው ማለት ነው፣ የሚገለጠው ለሐዋርያት ሳይገለጥ። ምክንያቱም ጳውሎስ ኢየሱስን አማላጅ ነው ብሏል፣ ለራሱ ኢየሱስን ያማላጅ ነኝ ብሏል አደለም። ስለ ስምዖን ስላንተ እንዳትጠፋ እየማለርኩ ሲለው። ስለዚህ ለእናንተ የሚገለጠው መልአክ ለኢየሱስ አልተገለጠም፣ ለጳውሎስ አልተገለጠም። ይገርማል እኮ። ስለዚህ ራስን መመርመር ይቀድማል ሌላውን ስም ከማጥፋት፣ ለማለት ነው። ለፈሌ ለዲያቆን ፈሌ እነዚህ ሰሞኑን የሚወራው ለአቴንሽን ነው።